ሰላም ሰዓዲ። ሰላም ባንቺ። እስኪ ስለ ፓስፖርት አንዳንድ ነገሮችን እና ስለምናስተዋወቃቸው ማስታወቂያዎች አንዳንድ መረጃዎችን ፈልጌ ነበረ። በጣም አሪፍ ባንቺ። ሁለቱም ወሳኝ ጥያቄዎች ናቸው። የመጀመሪያው ፓስፖርት፣ ማንኛውም ሰው ፓስፖርት ለማግኘት ሲያመለክት የሚጠበቁበት ክራይቴሪያዎች አሉ። ለምሳሌ አዲስ ፓስፖርት ማውጣት የሚፈልግ ሰው የልደት ካርድ እና መታወቂያ ያስፈልገዋል። እነዚህን የልደት ካርድ እና መታወቂያ ደግሞ ከቀበሌ ነው የሚያገኘው። አብዛኛው ሰው እንደውም በዚህ አጋጣሚ የሚጠይቀን ጥያቄ የልደት ካርዱ ሌላ ቦታ፣ መታወቂያው ሌላ ቦታ የሚጠይቅ ሰው አለ። እንደዛ አይሆንም። ስለዚህ የልደት ካርዳቸው፣ መታወቂያቸው ተመሳሳይ መሆን መቻል አለበት። ምክንያቱም የልደት ካርድ መስጠት ኃላፊነት ያለበት አካል መታወቂያ የሰጠው ቀበሌ ስለሆነ ከሌላ ቦታ ማምጣት ይሄ እንትን ሊያስደርግ የሚችል ነው። እሱም መስተካከል አለበት። ሌላው በዚሁ አጋጣሚ ተጨማሪ ፋይዳ መታወቂያ ያስፈልጋል። የፋይዳ መታወቂያ ሲያስፈልግ ደግሞ ብዙ ሰው ምን ይጠይቃል? የፋይዳ ላይ ያለው ቁጥር ያለው ስም ሌላ ነው፣ እዚጋ ያለው ስም ሌላ ነው የሚሉ አሉ። ሶስቱም መረጃዎች ተመሳሳይ መሆን መቻል አለባቸው። እድሜያችሁም የሰው ልጅ አንድ ጊዜ ነው የሚወለደው። ፋይዳ ጋር ሌላ ጊዜ የተወለደ መታወቂያው ጋር ሌላ ጊዜ የተወለደ የልደት ካርዱ ጋር የሚል ሶስት እድሜ ሊኖረው አይችልም። በቃ አንድ ሰው አንድ ቀን የተወለደው ያ የተወለደበት ቀን፣ ወር ዓመተ ምሕረት ሶስቱም መረጃዎች ጋር አንድ አይነት መሆን አለበት። የልደት ካርዱም ላይ መታወቂያውም ላይ በተመሳሳይ ፋይዳውም ላይ ስሞቹም እንደዚሁ በተመሳሳይ ከነ ስፔሊንጎቹ ጨምሮ ሶስቱም አንድ አይነት መሆን አለበት ስለዚህ ፓስፖርት ማውጣት የምታስቡ ሰዎች መጀመሪያ ይህንኛውንም ነገር ከመጀመሪያው ስታወጡ እነዚህ ነገሮች አንድ መሆናቸውን ማረጋገጥ ይጠበቅባቸዋል ይሄ አዲስ ፓስፖርት ለሚያወጣ ሰው ሁለተኛ ደግሞ ለማሳደስ የሚያመለክት ሰው ምን ምን ያስፈልገዋል ጉርድ ፎቶግራፍ አሮጌውን ፓስፖርት የፊት ገጽ ኦብዘርቬሽን ፔጁ ማለት ነው ያ ማለት ማለት ስሙ ፎቶግራፉ ሙሉ ያለበትን ፓርቲ ማለት ነው እና ሶስተኛ ደግሞ አሁን በአዲሱ ኢፖርታል መሰረት የልደት ካርድ አስፈልጓል። ስለዚህ እነዚህ ሶስቱ ነገሮች በተመሳሳይ ያስፈልጋሉ ማለት ነው። ሌላው ለጠፋ ፓስፖርት ምን ያስፈልጋል ካልሽን ደግሞ የጠፋ ፓስፖርት ለማውጣት የመጀመሪያው የጠፋችሁ ፓስፖርት ኮፒ ወይም ፎቶ ያነሳችሁት ሊኖር ይገባል። እሱ ከሌለ ደግሞ ከኢሚግሬሽን ሄዳችሁ የፓስፖርት ቁጥር ኤክስፓየር ዴት፣ እና ኢሹ ዴት ማስወጣት መቻል አለባችሁ ማለት ነው። ሶስቱ መረጃዎች የያዘ ሰነድ ይፈለጋል። ከዛ ውጭ የፖሊስ ደብዳቤ ያስፈልጋል። የፖሊስ ደብዳቤ ከየት ነው የምታጽፉ? ከምትኖሩበት አካባቢ ፖሊስ ጣቢያ ማለት ነው። እዛ የምትኖሩበት አካባቢ ያለ ፖሊስ ጣቢያ ፓስፖርቴ ጠፍቶብኝ ነው ብላችሁ ካመለከታችሁ የጠፋ ፓስፖርት የሚጽፉበት የራሳቸው እንትን አለ። በዛ መሰረት ለኢሚግሬሽን ብለው ይጽፉላችኋል። ሰው መጥፋቱ ማስረጃ ይጽፉላችኋል። እሱን ደብዳቤ፣ የታደሰ መታወቂያ እና የዛኔ ፓስፖርት መረጃ እና ጉርድ ፎቶግራፍ እነዚህን ማቅረብ ይጠበቅባቸዋል ማለት ነው። ሌላ የተበላሸ ከሆነ ደግሞ ለተበላሸ ፓስፖርት ምናልባት ሰም የሆነ ዳሜጅ የሆነበት ፓርት አለ ቀሪውን ፓርትና ከዛ በኋላ መታወቂያና ፎቶግራፍ ያስፈልጋል እድሜያቸው ከ18 ዓመት በታች ለሆኑ ህፃናት ደግሞ አዲስ ፓስፖርት ለማውጣት ምንድነው ነው ያስፈልገው የእነሱ የልደት ካርድ እና እድሜያቸው ከአምስት ዓመት በላይ ለሆኑ ደግሞ ፋይዳ መታወቂያ ከዛ የቤተሰብ መታወቂያ ያስፈልጋል ማለት ነው ስለዚህ ፓስፖርት ላይ እነዚህ እነዚህ ነገሮች አሉ ሶ ይሄ ነው። ሌላው ከማስታወቂያ አንጻር እኛ የምንሰራው እንግዲህ እንደ ስማርት ቴክኖሎጂ አንድ ፕሮሞሽን፣ አንደኛ ፔይድ አድቨርታይዝመንት እንሰራለን። የተከፈለበት ማስታወቂያ ማንኛውም ሰው ፔይድ አድቨርታይዝመንት ለምሳሌ ፌስቡክ ላይ፣ ኢንስታግራም ላይ ወይም ደግሞ ሌሎች ፕላትፎርሞች ላይ ስፖንሰርድ የምትለዋን ማስታወቂያ እኛ እንሰራለን። ለማንኛውም ድርጅት ይሄንን ማስታወቂያ የምንሰራበት ይሆናል። ሌላው ደግሞ ከፕሮሞሽን አንጻር የሶሻል ሚዲያዎቻቸውን ማኔጅ እናደርጋለን። የተለያዩ ድርጅቶች ሊመጡኛ ጋር ውል ወስደን ሶሻል ሚዲያቸውን እናስተዳድርላቸዋለን። ኮንተንት ራሳችን ጽፈን ፖስት እስኬጁል አድርገን ቪዲዮ ራሳችን ቀርጸን ኤዲት አድርገን ሁሉንም ነገር ሰርተን ለድርጅቶች ይህንን ማስታወቂያ እንሰራለን። ከዛ ውጭ የህትመት ስራዎችንም ለሚጠይቁ ይህንን መስራት እንችላለን ማለት ነው። ለማንኛውም ሰው ደረሰኝም ሆነ ውል ለሚጠይቀን ሰው ደረሰኝም መቁረጥ እንችላለን። ውልም መውሰድ እንችላለን ማለት ነው።